ሶስት ጊዜ ጮና አንተ ከሰሜን የተላከ ድግም መስተፋቀር ሂዳው አንተ የመጨረሻ አይምሮንም ልቀቅለት። ጥላት ሂዳው ጥላት ዳይ ዳይ ሂድ ሂድ። ዛሬ ትዳርሽ ነፃ ይውጣ፣ ልጆችሽ ነፃ ይውጡ። ብዝነስ ነጻ ይወጣ። ቢሮሽ ነጻ ይጣ። በረከተሽ ነጻ ይጣ። ስራች ነጻ ይጣ። ድርጅትች ነጻ ይጣ። ራእያች ነጻ ይጣ። ህልማቹ ነጻ ይጣጥያቄ ልጠይቅሽ አንቺን፣ ንቅሳት የነቀሰች ሰው ነበረ ማን የነቀሰሽሆነመኒት ልብሎሰ ይሄ ኢየሱስ ነው ከኔ ጋር ያለ አባህው እዚህ ጋር አንድ አራት መንፈሳዊም የስጋም አይኑ በደንብ ይበራለ ሰው ምልክቱን ራሱ ስታዩት፣ አዎ ምልክት አለው። ምልክቱን ወጣ ያለ ምልክት ነው። ልብስ ሸፍኖታል፣ አይደል? አሁን ይሄንን ይታያል፣ ይታያል። አንድ ነገር ማለት ምፈልገው ንቅሳት፣ ብዙ ጊዜ ሰዎች ሲነቀሱ አያለው። በቀለም ነው የሚነቀሰው፣ ያ ደግሞ ከሩቅ ይታያል። አሁን ይሄ በመንፈስ ካልሆነ በስጋ ንቅሳት ነው ብሎ ለመለየት አይቻልም። ምክንያቱም ከስጋዋ ቢታይም ራሱ ማለት ነው። አዎ ከገላዋ ጋር የሚመሳሰል ጭረት ነው የሚመስለው። ይሄ ዘራችሁ ላይ፣ ቤታችሁ ላይ፣ ልጆቻችሁ ላይ የሰለጠነ እየሰራ ያለ የትኛው የደም አሁን ይፍረስ! አሁን ይፍረስ! አሁን ይፍረስ! በምድረ በኢትዮጵያና በልጆቿ ላይ የሚሰራ የደም ኪዳን ዛሬ ይፍረስ፣ በኢየሱስም ይፍረስ። ከተነቀሽ በኋላ ምን ሆነ እንዳለሽ ወይም እንዳልሽው እንደምትፈልጊ ሆነልሽ ተሳካለሽ? ይህን ንቅሳት ብቻ አይደለም አሁንም ማየዋን እንችላለን። ጌታ መንፈስ ቅዱስ ሌላም አለ እያለኝ ነው። አለብኝ ግን ራሴ ነኝ የነቀስኩት። ይሄ ቅባት ያገኛቸው፣ ይሄ ቅባት ያገኛቸው፣ ይሄ ጸጋ ያገኛቸው። እግዚአብሔር የውስጥ ዓይኖቻችሁን ያብራላችሁ፣ ጆሮቻችሁን ይክፈትላችሁ። አነሳው ክለዋ ላይ ሂድ ሂድ ሂድ ሂድ ሂድ ስጋ እና ደመዋን ልቀቅ፣ ልቀቅናድ በታላቅ ድምፅ አ ሶስት ጊዜ ጩና አንተ ከሰሜን የተላክ ድግምት መስተፋቀር ሂዳው አንድ የመጨረሻ ሰት ብላ። እጇን ልቀቅ፣ አይምሮዋን ልቀቅ፣ ልጅነቷን ሁሉ ልቀቅ ልቀቅ ልቀቄ እሳት አድርግ ይባለውአሁ ልቀ ጨርቋን ጥዬ ነው ማሳብዳት ልልቀቅ አሳብዳት አለሁ። በናዝሬቱ ጌታ በኢየሱስ ስም አዘዣ የምታደርጋት ምንድው? ታደርጋትምንድው ታደርጋት? አሰርኩ እንዳትንቀሳቀስ አሰርኩ። በኢየሱስ አሰርኩ። በኢየሱስ ስም ሂድ። የክርስቶስ ኢየሱስ ደም አትቋቋመው። እጆቿን እጆቿን ፍታ ፍታ፣ እጆቿን ፍታ ፍታጆቿን ሉክ ሉክሉክ ሉክ ፍታጆቿን ፍታጆቿን በናዝሬቱ ጌታ በኢየሱስ ስም ፍታጆቿን ላቸሁይችን በላቴና እንዳትማር ከባህር ዳር ዩኒቨርሲቲ አሳዶ ያውጣት። ሊያሳብዳት ነው ታውቃላችሁ። ግን ደግሞ የእግዚአብሔር ምር ጣልቃ ገባና ፍታጆቿን በኢየሱስ ደም የእግዚአብሔር ኃይል። ኃይል ኃይል፣ አእምሮህንም እንደዚሁ ልቀቅና አእምሮህንም ልቀቅና፣ ጠላት ሂደውን ጠላት ዳይ ዳይ ዳይ ዳይ ዳይ ጠላት ሂደውን እየፈታሃት ሂድ ሂድ። መፈታቴን አውጃለሁ፣ ለጠላቴ እነግራል፣ በበጉ ፊት የድል ዜማ ናዜማለው። ዛሬ ትዳርሽ ነጻ ይውጣ፣ ልጆችሽ ነጻ ይውጡ ቢዝነስ ነፃ ይውጣ፣ ቢሮሽ ነፃ ይውጣ፣ በረከትሽ ነፃ ይውጣ፣ ስራሽ ነፃ ይውጣ፣ ድርጅትሽ ነፃ ይውጣ። ራእያችሁ ነፃ ይውጣ፣ ህልማችሁ ነፃ ይውጣ። ነፃ የመውጣት ቀን ይሁንላችሁ፣ ነፃ የመውጣት ቀን ይሁንላችሁ። እመኑኝ የእነኝህን ልጆች ህይወት እግዚአብሔር አለም ልሞት ታያላችሁ። እግዚአብሔር ምን አድርጎት አለም ልሞት